እንደው ተሻግረናል ወደ ገኔ ታሪኮች ነብሱን በአጸደ ገነት ያኑርልንና ከታሪክ ተመራማሪው ከጋዜጠኛ ገነነ መኩሪያ ጋር የመጀመሪያ ትውውቃችሁን ጊዜ ታስታውሰዋለህ? አስታውሰዋለሁ። ሰማንያ ዘጠኝ ከዛ በኋላ በጣም በእንትን መገናኘት ነው የጀመርነው ዘጠና ላይ የካቲቱር ይመስለኛል ዘጠና የእንትና የነፍሱን የማራቶን ፍቅሩ ኪዳኔ ለስፖርት ጋዜጠኞች ስልጠና የሶስት ቀን ስልጠና በጊዮን ሆቴል በዓመቱም ተሰጥቶ ነበረ። የዛን ጊዜ ነበረ የምንተዋወቀው እና በተለይ በጣም ግንኙነታችን እየጠነከረ ሄደው እንጂ ሰማንያ ዘጠኝ ነበረ ማቀው እና ከገነነ ጋር ቁጭ ብለህ ማውራት በቃ ምልህ ስትሰማ ውለህ ስትሰማ ብታድር አይሰለችህም። ስለ እያንዳንዱ ነገር ያውቃል። ስለ እያንዳንዱ ነገር ትንታኔ ይሰጣል። ስለ እያንዳንዱ ነገር መልስ አለው። የሀሳብ ሰው ነው። አጠግበውም በጣም ንጹህ ነው፣ ልበቀና ነው እና ገነንን ከዛ ጊዜ ጀምሮ ነው ማቀም እንደው አሁን የምትጠራበትን በሙያ ስያሜ ልቀይረው እና ከጋዜጠኛ አርያ ተስፋ ማርያም ወደ ካፕቴን አርያ ተስፋ ማርያም ላዘዋውረው በምን ምክንያት ነበረ ካፕቴን አርያ ያለ ከነነ 2014 ላይ ስለ ሀገር ቢል ፕሮግራም ነበረን እና ያው በጦርነቱ ያው በዚህ በ ህወሀት በኩል የተነሱት ሰዎች ትክክለኛ ያልሆነ ዓላማ ይዘው ነበረ የሚዋጉ የነበሩት ማለት የኢትዮጵያ መከላከያ ሰራዊት የሰሜን ህዝብ መጥተው እዚህ ድረስ እስከሰሜን ሸዋ ድረስ እያጠቁ የመጡበት ሁኔታ ነበር። ግን ከዛ በኋላም የተደረጉ እና ከሁለት ሺ አስራ ሶስት ጀምሮ ይህንን ፕሮግራም ሁለት ሺ አስራ አራት ነበር የምንሰራው ፕሮግራሙን። ይቅርታ ዚህ ጋላርም ሁለት ሺ አስራ ሶስት ነበር የደወለልኝ እና ከፋና ጀምሮ ያው በተከታታይ መግለጫዎች የራሳችንን ፕሮግራም ነበረ በኢትዮጵያ ቴሌቪዥንም እና ደወለልኝ፣ ያው እንደዋወላለን፣ ስለ ኳሱም እናወራለን እና ስማ አለኝ። መቼ ነው አብራሪነት የአየር ኃይል አብራሪነት የተማርከው አለኝ። እን ገነነ፣ ወደ ሌላ ሰው ነው የደወልከው ወይስ ተሳስተሃል? አርዓያ ነኝ አልኩት። አውቅ ያለው አንተ ጋር የደወልኩት አለኝ። እንዴ የምን አብራሪነት ነው አልኩት። የአየር ኃይል አብራሪነት ተምርሃል አለኝ እንዴ እኔ እኮ እድሜ አይፈቅድም ባለፈው ስርዓት እንዴት አድርጌ ነው የምማረው የት ነው የምማረው በጣም ተሳስተሃል እኮ ገነነ ኖኖ ኖኖ ተምርሃል በጣም ጀት አብራሪነት በጣም ጎበዝነህ በጣም ተምርሃል አለኝ እንዴ ግራ ገባኝና ደግሜ የጠየቅኩት አሁንም በአቋሙ ጸና ምንድን ነው የምትለው አልኩት ከጠቀጥካቸው እኮ ሰዎችን ዝቅ እያልክ አንድ በጣም የታወቀ ጀት አብራሪ ኢላማ እንደሚመታው በቃ ሰዎችን እኮ አላስተረፍካቸውም፣ ደበደብካቸው አለኝ። እና ለዛ ነበር እንደዛ አብራሪ አለኝ ገነነ። ስለዛ አሁን ከካፕቴን ደግሞ ወደ ቀድሞ ቦታን መለስና በአንድ ወቅት ሆስፒታል ታመህ ተኝተህ ነበረ። በኋላ ላይ ሆስፒታል አምታተህ ይባል እንግዲህ ይቅርታ ለአማርኛው አምታተህ ወተህ ስትመለስ ችግር ተፈጥሮ ነበር። ለምን ጉዳይ ወጣህ ስትመለስስ ምን ነበር የገጠመ? ገነነን አላውቀውም ነበር 88 ዓመተ ምህረት ነው ኦፕሬሽን ሆኝ ያለው ሀሙስ ነው ኦፕሬሽን የሆንኩት። ከዛ አርብ በጣም ስቃይ ነበረው ስፌቱ ምናምን ስላለ እና ቅዳሜ ቀን ሊብሮ ትወጣለች። ከሆስፒታሉ። የሆስፒታሉን ቢጃማ አድርጌ መውጣት አልችልም ስለዚህ ምን አደረግኩኝ? ቢጃማው የሆስፒታሉን ቢጃማ ከውስጥ አረኩና ከላይ ኖርማል ልብስ ለብሼ ጅንስ ምናምን አድርጌ ወጣሁኝ። ጠያቂ ነው መስላቸው ወጣሁ። ከዛ ጋዜጣውን ገስ የተመለስኩኝ ስራ መዱ ላይ ያመኛል ኦፕሬሽኑ እና በጣም በፍቅር ነበር መወደው እና በአንድ ቀን ጨርሰው አልፈልግም። ኢቨን ሊብሮን ቅዳሜ እሁድ ሰኞ እያደረኩ እየቆጠብኩ ነበር ማነበው እና ስመለስ ጥበቃዎቹ በር ላይ በዚህ ሰዓት እንትን ጠያቂ አይገባም አሉ። እኔ ከዛ ግራ ገባኝና፣ እንትን ከውስጥ ቢጃማይን አሳየዋቸው የሆስፒታሉ። በጣም ተናደዱ። እንዴት ወጣ ሲሉኝ፣ በቃ ወጣሁኝ፣ በቃ ወጣሁኝ፣ ሰው ለማግኘት ወጣሁኝ ምናምን አልኳቸው። እና ጋዜጣዋ ርዕሷን ሁሉ አስታውሳት አለውኝ እና ከታች ሁሉ አሰልጣኝ ሸዋታጠቅ ከመረብ ኳስ አሰልጣኝነት ራሳቸውን አገለሉ፣ ሁሉ የሚል ርዕስ ነበረው ስለ ቡና እና፣ በጣም ይሄን ያክል ፍቅር ነበረኝ እና አስታውሰዋለኝ። እንዴት እንዳስታወስከኝ አላቅም።